ለሚፈሩ ምልክትን ሰጣቸው ተብሎ የተነገረው በመዝሙር በመዝሙረ ዳዊት ላይ ያ ምልክት የተባለው መስቀሉ ነው። መስቀል ክርስቶስ ከመስቀሉ በፊት እንኳን ምልክት ሆኖ ያገለግል ነበር። ያ ማለት ለምሳሌ ኦሪት ዘፍጥረት ምዕራፍ 48 ከቁጥር 14 ላይ ስንመለከት ያዕቆብ የልጅ ልጆቹን ሲባርክ አመሳቅሎ እጆቹን አመሳቅሎ በመስቀል ምልክት ልጆቹን ምናሴንና ኤፍሬምን ባረካቸው ይላል፣ ባረካቸው። እንደገና ደግሞ ነቢዩ ኤርሳ መጥረቢያ ውሃ ውስጥ ገብቶ በጠፋበት ጊዜ በመስቀል ምልክት አድርጎ ልጡ አድርጎ እንግዲህ፣ ልጥ የባህር ዛፍ ልጥ የደረቀው ይሰፋል እንጂ ሊሰጥም አይችልም። ነገር ግን በመስቀል ምልክት አድርጎ ባህር ላይ በለቀቀው ጊዜ ያን የሰጠመውን መጥረቢያ አውጥቶ፣ አስቡት፣ መስቀሉ ወደ ውስጥ ሰጠመ ማለት ነው። ይሄ ምንን ያመለክታል? ምሳሌው የእኛን ሞት ሞተ ክርስቶስ። ሊሞት የማይገባው ክርስቶስ ሞቶ ሞት የሚገባው አዳምን የማዳኑ ምሳሌ ነው ይላሉ አባቶች። ስለዚህ ይሄ መስቀል ምልክት በሕገ ልቦናም ነበረ ማለት ነው። መላይክት ምልክት ሆኖ አገልግሏል በራእይ ዮሐንስ ምዕራፍ 12 ላይ እንደምንመለከተው መላይክቱ ነቅዱስ ሚካኤል ነቅዱስ ገብርኤል የእግዚአብሔር አገለጋዮች ሆኖች ከንቢተኛውና ከትቢተኛው ከሳጥናኤል ጋር ጦርነት ገጠሙ ይላል። የዚህን ጊዜ የመጀመሪያው ሰዓት ሳጥናኤል መላይክቱ ላይ እንድል አደረጋቸው፣ አሸነፋቸው ይላል። ና ሁለት ጊዜ ሙሉ አሸነፋቸው በሶስተኛው ቅዱሳን መላእክቱ ወደ እግዚአብሔር ቀረቡና፣ ምንድን ነው ያላሸነፍነው? ፍቃድ አይደለምን እንዲሸነፍ ብለው በጠየቁ ጊዜ አይ የምታሸንፉበትንና ድል የምታደርጉበትን ምልክት ልንገራችሁ ብዬ ነው ብሎ የብርሃን መስቀል ላከላቸው። ያን ምልክት ባየ ጊዜ ስናጥናዬን ተሸነፈ፣ ወደ ጦርጦስ ወረደ ይላል። ስለዚህም እንደሚታወቀው ቅዱሳን መላእክት ቅዱስ ሚካኤል ለወዳጆቹ በሚገለጥበት ጊዜ በትረ መስቀል ይዞ ይገለጣል። በስዕላዊ መግለጫ እንኳን ስትመለከቱ የቅዱስ ሚካኤል ስዕል በትረ መስቀል የያዘ ትመለከታላችሁ። ያ መስቀል ምንድን ነው? የሰላም ምልክት፣ የሰላም አርማ ነው። ሳጥናኤል የተሸነፈበት የድል ምልክት ነው። ስለዚህ ይህ መስቀል ለክርስቲያኖች አርማቸው፣ ድህነታቸውም ነው የመስቀል እንሰግድለታለን። የመስቀል ቤዛችን ነው። የመስቀል ጽናችን ነው። የመስቀል የነፍሳችንም የስጋችንም መዳኛ ነው። አይሁድ ቢክዱትኛ ቢክዱት እንኳን እኛ ግን እናምናለን። ስላመንም ደግሞ በመስቀሉ እንድናለን ማለት ነው። እና ቅዱስ ያሬድ ስለ መስቀሉ ሲናገር እጹብ ነገር መስቀል መልዕልተ ሁሉ ነገር ይላል። መስቀል ከነገሮች ሁሉ በላይ ነው ይላል ክርስቶስ ደሙን ስላፈሰሰበት ስጋውን ስለቆረሰበት ክርስቶስ የተቀመጠባታ ያንኳር ምንጣፍ ተነጥፎላታል። ክርስቶስ ደሙ የፈሰሰበት መስቀልማ ምን ያህል የከበረ ነው። ስለዚህም እሌኒ ንግስት መላኩን እንደዚህ ብላ ጠየቀችው ይላል። ትቤሎ እሌኒ ለመላክ ንግረኒ በእንተ መስቀሉ ለክርስቶስ መልአኩን፣ እንዴ የክርስቶስ መስቀል ስለመስቀሉ መስቀሉ እስኪ ንገረኝ፣ አለችው ይላል። መልአክም ወይ ቤላ መላክ መላክም እንዲህ አላት፣ እጹብ ነገሩ በእንተ መስቀሉ፣ ስለ መስቀሉ ነገር ድንቅ ነው። ወልድ በአባቱ ሪና እያለ ከዛ ከአንድነቱ ከብላቱ ሳይቦል በአብና ከመንፈስ ቅዱስ ጋራ በሱራፌልና በኪሩቤል እየተመሰገነ እርሱ እዚህ በመስቀል ላይ ሆኖ ዲያብሎስን አስጨነቀው ይላል። አዎ በመስቀል ላይ እያለ ነው ዲያብሎስ የተጨነቀው መኑሁቱ ዝንቱ እንደ ሰው የተሰቀለ ነገር ግን እኔን ያስጨነቀኝ ይሄ ማን ነው? ዘምድረ ለብሰ ስጋን የለበሰ ይህ ማን ነው ብሎ የተጨነቀው ክርስቶስ እዛ ጋር በመስቀል ላይ እየተሰቀለ እየተቸነከረ ችንካሩ ዲያብሎስን ይሰማው ነበር። ሌላ ጊዜ ከዚህ ቀደም ኃጢአት ያለባቸው በመስቀል የተሰቀለ የተረገመ ነው ተብሎ ይሰቀል ነበረ። ዛሬ ግን ያ የመርገም ምልክት የሆነው የበረከት ምልክት ሆነ፣ ተቀደሰ፣ ተባረከ። ስለዚህ ከኃጢአተኞች ጋር ተቆጥሮ ቢሰቀልም እንኳን እርሱ በደል ስላልነበረበት ያ መስቀል በቀኝ በኩል ያለውን ፈያታዊ ዘየማን እንኳን ሂድ ብሎ ገነት እንዲገባ ያደረገው ስለዚህ ከዚህ በኋላ መስቀል የድህነት የሰላም ምልክት እንጂ የመርገም ምልክት አይደለም፣ ማለት ነው። ይህ ምን የሚሆነው ለሚያምኑበት ነው። ለሚያምኑበት ለእኛ ለምናምነው የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። ለማያምኑት ግን ደግሞ ምንድን ነው? ሞኝነት ነው። እንደሚታወቀው ለማያምኑት መስቀል እንጨት ነው። ጠበል ውሃ ነው። እምነት አፈር ነው። ለማያምኑት ሁሉ ነገር ስዕሉ ወረቀትና ቀለም ነው። ለማያምኑት ክርስቶስ እንኳን ፍጡር ነው። ለወጡ ስብሃት ለማያምኑት ክርስቶስ እነሆ የጥበበኞችን ጥበብ ሞኝ ያደርግ ዘንድ የክርስቶስ ራሱን አዋርዶ መጣ ይላል በአንደኛ ቆሮንቶስ ምዕራፍ አንድ ላይ ስትመለከቱ የእግዚአብሔር ሞኝነት ከጥበበኞች ይልቅ ይጠበባል ይላል። የእግዚአብሔር ሞኝነት ማለት እግዚአብሔር በኃይሉ አይደለም ዓለምን ያዳነው፣ እንጨት ተሸክሞ ጨርቅ ታጥቆ ርቃኑን ቆሞ ነው ዓለምን ያዳነው። ስለዚህ የሞኝነት ይመስላል። በበረት ተወለደ ስንል፣ ራበኛ አለ ስንል፣ ጠማኛ አለ ስንል፣ ተሰቀለ ስንል፣ ለማያምሩ ሰዎች እንዴት ከሴት የተወለደ እንዴት አምላክ ሊሆን ይችላል ይላሉ ሞኞች። ይሄ የእግዚአብሔር ችሎታ እኮ ነው። እግዚአብሔር ነው ያደረገው። እሱን ደግሞ ለምን እንደዚህ ታደርጋለህ፣ ለምን ሰው ትሆናለህ ብሎ የሚያማክረውም የሚጠይቀውም የለም። በቃ ሰኮኝ ነው ማድናችሁ አለ። በመስቀል ላይ ተሰቅሎ ሰኮኑ አዳነ። ስለዚህ መስቀሉ አይደለም እርሱ እንኳን ራሱ ሰው በመሆኑ ያላመኑት ብዙዎች ናቸው። ለአይሁድ የግሪክ ሰዎች ምልክትን ይሻሉ ይላል። እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። ሌላ ነገር ነው የሚፈልጉት ከሰው አይምሮ የተለየ ነገር ወይም ደግሞ በለመዱት ነገር። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን እፅ እንጨቱን መድኃኒት አደረገው። የሙሴ በትር ታስታውሱ ከሆነ ባህር ከፍላለች። ለምንድን ነው በበትር ባህር የከፈለው? ዝም ብሎ አይከፍልላቸውም ወይ ብለን መጠየቃችን ያቺ በትር ባህር መክፈል ብቻ አይደለም። አለቱን ሲመታባት ውሃ ከጭንጫ ላይ አፍልቃለች። ፍልስጤማውያንና ሞዓባውያን እንድል አድርጋለች። ያቺ በትር የማን የሙሴ በትር ግን ድነትን መስጠት ግን አልቻለች፣ ዘላለማዊ ድነትን ማስገኘት አልቻለችም። ሊቁ ቅዱስ ባስሌዎስ እንደውም ምንሏል በትረ አሮን እንተ ተሰረፀት ወፈረየት ከርካ የአሮን በትር አስራ ሁለት ሎሚ ብርቱካን አፈራች። ነገር ግን ማዳን አልቻለችም። ያዳነት ጻድቀ ወይም የዘወት ኃጣ ጻድቃንን አላዳነችም። ኃጣንም ደግሞ ከኃጢአታቸው መቤዠት አልቻለችም ይቺ የአሮን በትር ሳይተክሏት ተተክላ ውሃ ሳጠጧት ለምልም አፍርታ የተገኘች የአሮን በትር ማዳን አልቻለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ግን ዓለምን አዳነ፣ ዓለምን አዳነ። ስለዚህ ከሙሴ በትርም ከአሮን በትርም ይቺ ዕፅ ይሄ መስቀል ክርስቶስ የተሰቀለበት መስቀል የተለየ ነው የሚበጅ ነው አባቶቻችን በዚህ ያሳልመው እግዚአብሔር ይፍታ ይላል። ያ ማለት ከኃጢአት እስራት ተፈታን ማለት ነው፣ ይገርማቸዋል። ስለዚህ መስቀል የሌለበት ነገር የለም። ነገረ መስቀሉ መስቀሉን ስናስብ ዕፀ መስቀሉን ስናስብ በዕፁ ላይ በእንጨቱ ላይ የተሰቀለውን ክርስቶስ ነው የምናስበው፣ ባለቤቱን ነው። ዋናው ጉዳይ ከዛ ነው። ይሄ አንገታችን ላይ እያደረግነው በልባችን ለያዝነው መከራ መስቀል ምልክት ነው። እንደምታውቁት መስቀል ሁለት ትርጉም ነው ያለው። የመጀመሪያው የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙ መከራው፣ የተገረፈው ግርፋት፣ ያ ሁሉ መስቀል ይባላል። መከራ ነው፣ መከራ ተብሎ ይተረጎማል መስቀል ተብሎ መስቀሌን ተሸክሞ በኋላ ሊከተለኝ የማይወድ ደቀ መዝሙሬ ሊሆን አይችልም ብሏል። ስለዚህ ያ የመጀመሪያው ነገር መከራዬን ማለት ነው የማይከተለኝ ሁለተኛው ነገር ደግሞ እሱ የተሰቀለበት ዕጸ መስቀል ነው። ስለዚህ የመጀመሪያውን ነገር ሳንይዝ በዚህ ልናምን አልችልም። መጀመሪያ የክርስቶስን መከራ ማመን ይኖርብናል። መጀመሪያ የክርስቶስን መከራ መቀበል ይኖርብናል። ያንን ሳናምን፣ ያንን ሳንቀበል ግን በዕጸ መስቀሉ ብንሳለመው፣ ብንስመው ድነት ሊሰጠን አይችልም በልባችን ከሌለ በአፋዊ ነገር ያለ ምልክት ጌጥ ብቻ ነው የሚሆነው ማለት ነው። ሌሎችም ለጌጥነት እንደሚጠቀሙበት እንደ ተራ ነገር ይሆናል ማለት ነው። ስለዚህ ከተራ ነገር አልፎ ድነት ሊሰጠን የሚችለው የክርስቶስን መከራ መስቀል መቀበልና ማመን ስንችል ነው። እርሱ ተነቅፏል። እርሱ ምራቅ ተተፍቶበታል። እርሱ ተገርፏል። እርሱ ወድቋል በዛ መስቀል መስቀል እንደተሸከመ ሎቱ ስባ ተረግጠውታል በግራቸው መስቀሉን ተሸክሙ ያ መስቀል ከባድ ነው ሶስት ሜትር ያህል ርዝመት አለው ከርዝመቱም የተነሳ እርሱ ሲሰቅሉት በመሰላል ነው ወጥተው ችንካሩን የቸነከሩት በዛ ላይ ደግሞ እንጨቱ የተደራረበ ነው አንድ አይነት እንጨት አይደለም ሰባት አይነት እንጨት ነው ደራርበው በሚስማር የሰቀሉት ይሄ መስቀል በጣም ከባድ ነው ከብዶት ሲወድቅ ግን እነሱ በእግራቸው ረግጡት ነበር ወደ መሬት ስለዚህ ይህንን ማሰብ አለብን ማለት ነው መስቀል ስናስታውስ እንጂ መስቀል ስናከብር አሁን እኛ ወደ ስጋዊ ነገር እየተረጎምነው እየለወጥ ነው ጠጥቶ ሰክሮ መደባደብ ወደ ሌላ ነገር መቀየር ይሄ መንፈሳዊ ትውፊት አይደለም መንፈሳዊ ትውፊት መከራ መስቀሉን እያሰብን መስቀልን ማክበር እውነት ነው መደሰት አለብን ለምን በመስቀሉ ድነትን ስላገኘን በዝማሬ ልንደሰት እንችላለን እግዚአብሔርን በማመስገን ልንደሰት እንችላለን። ነገር ግን መስቀሉን አስበን በመስቀለታ እየጠጡ እየሰከሩ ሌላ ወደ ኃጢአት ወደ ወንጀል መግባት ግን ይሄ ከመስቀሉ ጋር የሚገናኝ አይደለም ማለት ነው። ያ ነው ትክክል ያልሆነው እንጂ መስቀልን ማክበራችን ትክክል ነው ማለት ነው። ቤተ ክርስቲያናችን የምታሳየን ነገር ሁሉ መንፈሳዊነት ያለው ደመራ መደመራችን፣ እንጨት ማቃጠላችን፣ ችቦ ማያያዛችን፣ ከዛም ደግሞ እንግዲህ ምክንያቱም መስቀሉ የተገኘው እንደሚታወቀው ደመራ ደምራ፣ ያ ደመራ ነው፣ ምልክት ይሰጣል። የደመራው ጭስ ወጥቶ ሰገደ ጢስ በጎልጎታ ይላል ቅዱስ ያሬ። ጎልጎታ ማለት መስቀሉ የተቀበረበት ነው። ጢሱ መስቀሉ የተቀበረበት ላይ ሰግዶ ቆመ አመለከታት ይላል ስለዚህ ያን ምልክት አድርጋ ነው ቁፋሮ የጀመረችው እንግዲህ ስለ መስቀሉ በሌሎች ሀገሮች መስከረም ሶስት ቀን ያከብሩታል እኛ ደግሞ መስቀሉ ቁፋሮ የተጀመረበት መስቀል መስከረም አስራ ሰባት ቀን ነውና ያንን ምክንያት በማድረግ ደመረውን ዋዜማ ነው መስቀሉ ደግሞ መስቀሉ ቁፋሮ በተጀመረበት በ17 መጋቢት አስር ቀን ደግሞ መስቀሉ የተገኘበት ብለን እናስታውሳለን ማለት ነው። እና ቅድስት እሌኒ የተሳለችው ስለት ሰምሮባት፣ ከመስቀሉ በፊት ይህ መስቀል ከመውጣቱ በፊት ክርስቲያኖች አገዛዝ ጸንቶባቸው በተገኙበት የሚገደሉበት በተገኙበት የሚታረዱበት ምልክት እንዳይ የክርስቲያናዊ ምልክት እንዳያሳዩ ሁሉ የክርስቲያናዊ ምልክት የሆነ ሁሉ የተገኘበት ይገደል ነበረ እንደሚታወቀው ስለዚህ እንደው መስቀሉን ቢፈልጉ እንኳ በአንገታቸው እንዳይታይ በልብስ በሚደበቅ ነገር እየተነቀሱ ማለት ነው ምክንያቱም መስቀል በአንገታቸው ከተገኘ ይገደሉ ስለነበረ ስለዚህ ይህንን መጀመሪያ መስቀሉን የቀበሩት አይሁድ ናቸው። ለምን ድነት እያደረገ ስለተቸገሩ ክርስቶስን ትንሣኤ የባሰረቀው ብለው ባሰር ለማስቀረት ሞከሩ፣ ምንም እንኳን ባይችሉ። ከዛ ደግሞ መስቀሉ ድህነት ሲያደርግ ደግሞ መስቀሉን መቅበር አለብን ብለው ለሶስት መቶ ዓመት ያህል ቆሻሻ እየደፉ ቀበሩት። ይሄ ከሶስት መቶ ዓመት ማለት በጣም ረጅም ነው። ስለዚህ ተራራ ሆነ ማለት ነው። እንዲያሰስት ደግሞ ሶስት ተራራ አደረጉት። ያ ነው ከሶስት ተራራ የትኛው እንደሆነ ስላልታወቀ ነው ያ ጢስ ምልክት የሰጣት ማለት ነው። ስለዚህ ዲዮቅልጥያኖስ መክስሚያኖስ፣ በክርስቲያኖች ላይ አገዛዝ አጽንተው መከራ ካጸኑባቸው በኋላ ቆስጠንጢኖስ ራት ንጉስ፣ ፈታይበርት ተነስቶ አብያተ ክርስቲያናት ይሰሩ፣ አብያተ ጣዖታት ይፍረሱ፣ ክርስቲያኖች አይሳደዱ ብሎ ነጻነት ባወጀ ጊዜ እሌኒ መጀመሪያ ያደረገችው የክርስቲያኖች አርማ የክርስቶስ መስቀል መውጣት አለበት ብላ ያንን መስቀል አስወጣችው ማለት ነው። ታሪኩ ረጅም ስለሆነ እናንተም ስለምታውቁት ወደ ዛሬ ዛሬም መስቀሉን ሊቀብሩ የሚፈልጉ ሰዎች ይኖራሉ። ድነት ድህነት እንዳያደርግ ተዳፍኖ እንዲቀር የሚያደርጉ ሰዎች ይኖራሉ። ድነት ተደረገ ሲባል አይ ውሸት ነው ምታት ነው የሚሉ ሰዎች ማለት እነዚህ እንዳይሁድ የክርስቶስን መስቀል የሚቀብሩ ናቸው። ክርስቶስ የተገለጠበትን ነው፣ ክርስቶስ የተገለጠበትን የሚቀብሩ ናቸው እና ከዛ በኋላ ከወጣ በኋላ ያ የተሳለችውን ስዕለት ደረሰ ማለት ነው። ያ ከቆስጠንጢኖስ ራሱ መጀመሪያ መክሲሚያኖስን ድል ያደረገ በምንድን ነው ካላችሁ፣ በመስቀል ምልክት ነው። የመስቀል ምልክት ይላል በሰማይ ላይ ተጽፎ ተመለከተ ይላል ኒቁስጣ ኒቁስጣ ጣኑ የሚል ቃል ነው። ይህን ቃል የሚተረጉምለት ታጣ። ፈልጎ አንድ ሰው አገኘ።